ሀሴትና ሄኖክ እንግዲህ ኪራ በአንተ ምክንያት ነው ቤቱን ጥሎ ብን ብሎ የሄደው ስትለው፣ ኪራ የሄደው በእኔ ምክንያት ነው እንዴ ሲላት፣ እንግዲህ እሷም ደግሞ እንዴ ዘጠና ፐርሰንቱ በአንተ ነው፣ እንዴት አንድ አልጋ ላይ ሆኖ እኮ ስላያችሁ ነው፣ ይህ እኮ አንቺ ያደረግሽው ነገር ነው እያላት ነበር። እና ኪራ ደግሞ ከስንት ጊዜ በኋላ ብን ካለበት እንግዲህ ወደ በጽናት ጓደኛ ቤት ተከስቷል ማለት ነው። እንግዲህ ደግሞ በአጋጣሚ ደግሞ መራዊት ደግሞ የሄኖክንና የሐሴትን ሚስጥር እንግዲህ በር ላይ ተለጥፋ ሰምታባቸው ሌላ ትልቅ ችግር ውስጥ ገብተዋል ማለት ነው። እንዲሁም ጽናት ሁለታቸው እንዴት ሊያገናኛቸው የሚችል ነገር ሰማሁ በጆሬ ብላ እንግዲህ ሐሴትን እና ሄኖክ የተለያዩና ማይተዋወቁ መስሏት የነበረውን አሁን ግን አንድ እንደሆኑ እየተረዳችበትን መንገድ አግኝታ እያጠናች ትገኛለች። አሰላሙ አሌይኩም ወረሐማቱላህ ውድ ተከታታዮቼ ማለት ነው አድናቂዎቼ። እንግዲህ ሰብስክራ እያደረጋችሁ አበረታቱ ማለት ነው። ጽናት ቀጣይ ክፍል ይዘንላችሁ መጥተናል። የደውል ምልክቷን በመጫን አበረታቱን እንላለን። እንግዲህ ዛሬ ሄኖክና እሷ ተገናኝተው እንግዲህ ስለ ቪዲዮ እለቅብሻለሁ እንኳ ብሎ ሀሴትን ቢያስተን ቢያስፈራራትም በፈለግከው ሶሻል ሚዲያ ላይ መልቀቅ ትችላለህ ስትለው እንዴ ችሊት የልብ ልብ የሰጣት ምንድን ነው እያለ እየተናደደ ነው ሄኖክ እሷ ግን የፈለገውን አድርግ በዚያ ታታለኝም ስትለው ነበረ እሱም እንግዲህ ዘጠና ፐርሰንቱ አንተ ነህ ምክንያቱ ለባለቤቱ ቤቱን ጥሎ ላስጠጋህ ደግሞ ጭራሽ ይሄን ነገር ማድረግህ ስትለው እኔም እኮ ቪዲዮ ይዤብሻለሁ እኔና ጽናትን መድኃኒት ስታጠጭን ብሏታል። ማለት ነው። ይህ ነገር ግን በፍጹም ከተሰማ ከክሩቤ ቤተሰብ ጭምር እንደሚያጣላ ስላወቀች ሀሴት በጣም ተጨንቃለች። ከዛ እንግዲህ እንደዚ እያሉ ሲያወሩ ደግሞ ጽናት በድብቅ ሰምታቸው ነበር እና አይ ሀሴት እኔ ንጹህ ልጅ ነች ብዬ ነበር፣ ሆኖም ግን አይደለሽም ከጀርባሽ ያለውን ማጥናት አለብኝ ስትል እንግዲህ ጽናትም ለሰኒ መና መናገር አለብኝ እያለች አስባለች ማለት ነው። በዚህ ምክንያት ደግሞ ናሆሜ በጓደኛው እውነተኛ ጓደኛው በመጥፋቱ በጣም ስሜታ ይሆነዋል ማለት ነው። እንግዲህ ጽናት ወደ ሰኒ ቤት ስትሄድ እንደገና እንፈልግሻለን ብለው መንገድ ላይ ላጣራትልና እንግዲህ፣ እባክሽ ሀሴት፣ እስኪ ወክ እናድርግ ደብሮሽ ይደብረን እኮ ወክ ማድረግ ጥሩ ነው ይላል ክሩቤ ስትላት፣ እሺ ብላ ይዛት የወጣችው ከሷና ከሄኖክ ያለውን ግንኙነት ለማወቅ ፈልጋ ለማወጣጣት ነበረ። ሆኖ መንገድ ላይ እየሄዱ ልክ እንደ ክሩቤ የለበሰ አለባበስ ሲመጣ ፅናት ወሬውን አቋርጣ ሩጣ አቀፈችው። እንዴ ይቅርታ ደግሞ በቁም መግፈፍ ጀመራችሁ እንደ ሌብነት ሲላት አይ ተመሳስሎባት ነው፣ ሌላ ሰው መስልሃት ነው። ይቅርታ አለሽ። ሌቦች ብሎ ሰድቧቸው እንግዲህ ይሄዳ። ፅናት ምን ነካሽ? ምን ሆንሽ? አለቻት። እኔ እኮ ኪራ መስሎኝ ነው አለቻት። እሺ አሁን ተረጋጊ አለቻት፣ እና ወደ ቤት እንሄድ ብላ ወደ ቤት ይዛት ትሄዳለች። ፅናት በጣም በመጨነቋ ኪራን የመሰለ ነገር ባየች ቁጥር ኪራ ነው ማለት ጀምራለች ማለት ነው ናሆሜ ደግሞ ከቤት ገብቶ ኪራ ነው እያልሽ ደግሞ የሰፈሩን ሰው ማቅፈት ትምረሻል አሉ አላት። ልክ አይደለች። ሀሴት እኮ ስደወልልኝ ደነገጥኩ አለች መራዊት። ዝም ብላ ነው እሷ አለቻት። ግን ቆይ ፅናት፣ ትንሽ ነገር ምንድን ነው አልተጋነነም? አላት ናሆሜ። አረ እባክሽ እንደዚህ አይነት ነገር ሁሉ ነገር አበለሻሻችሁት አሻችሁት። ምንድን ነው የተሰማን ንገረኝ ናሆሜ አለችው ፅናት። ኪራ እንደዚህ ሆነው በአንቺ ምክንያት ነው እሺ፣ እውነቱን ነው ናሆሜ። ምን ማለት ነው አለች መራዊት። እንዴ ከዚህ በኋላ መደባበቅ የለውም እንዴ እንደዚህ እንደዚህ ሆኖ በሷና በሷ ምክንያት ነው። ምን ለመሸፋፈን ትፈልጋላችሁ? አሁን እኮ ይሄ ነገር የሚወራበት ሰዓት አይደለም አለች በራዊ። ተው ናሆማ ትክክል ነው አለ ፅናት። እኔ ነኝ ሰላማዊ ህይወቱን ያበላሸሁት አለች። እንደዛ ትበይ አለቻት። አዎ ናሆሜ አልቀየምብህም። ኪራን እንደዛ ያረኩት እኔ ነኝ። በገዛ ጥፋቴ ነው። አዎ ጥፋተኛማ አንቺ ነሽ። ሴቶች እኮ ግር የምትሉኝ ነገር የምትሸፋፈኑት ነገር አለ ናሆሜ። ኧረ ምንም ነገር የለም። ያው ከሱ ፍቅር መያዜ ትክክል ስለሆነ ምናምን ብላ ስትለው ፍቅር መጀመሪያ ስትል በቃ እዚህ ጋ ስንስቅ ስንጫወት ጦጦ ምጥባ መሰላችሁ እንዴ? ብሎ ናሆሜ የተቀየመባት ጊዜ ውሃ ልጠጣ ብላ ወደ ኪችን ስትሄድ እሱም ተከትሏት ሲሄድ ምንም ውሃ እየጠጣች አይደለም፣ ፊት ለፊቷም ላይ ብርጭቆ አላየምና፣ ውሃ ልጠጣ ብለሽ አልነበር የመጣሽው? አትዋሽኝ። አሁንም ነገ እመጣለሁ በፍጹም ሳትዋሽ ሁሉ ነገር ትነግርኛለሽ። ከዋሸሽኝ ግን ትንሽነትሽን ነው የማይብሽ። ነገ ነገር ሁሉ ነገር እንድትነግርኝ እኔንም አብሮ አደጌ ጓደኛሽ አለዛ፣ ወጥቼ ቀራለሁ አታይኝም ብሎ ናሆሜም ለነገ ቀጥሯት፣ እንግዲህ ሁሉን ነገር እንድትነግረው ወጣው። ምን አለ ናሆሜ አንተ እንኳ ብትረዳኝ አለችው ማለት ነው። ከዛ እንግዲህ ክሩቤ ሳይታሰብ ወደ ሰናይት ቤት ብቅ ሲል ሰናይት ደግሞ ደነገጠች እና ክሩቤ ብላ አለችው። አዎ እንዴት ነህ? ደህና ነው ሆይ ሰላም ነህ? የምል። አንተ ጽናት እንደምታወራው እኮ አንተም እኔም ልባችንም ያውቀዋል። ተይሰኒ የማውቃት ይመስለኝ ነበር፣ ጽናትን ግን በጭራሽ አላውቃትም። እንደዚህማ ትደምድም አለችው። አሁን ላይ ሳስበው አውቃ በፍቅር አለንጋ እየቀጣችኝ ተበቀለችኝ ይመስለኛል አለ። ምን ማለት ነው? እንዴት ትበቀለሃለች? ምናልባት ልጅነቷን ስለነጠቋት አለ ኪራ። ወይንም ምናልባት ልጇን ፍቅረኛ በነበረች ሴት ስለተነጠቀች ይህ ሁሉ በደል ምናልባት በፍ ፍቅር አለንጋ አስራ እየገረፈችን ይመስለኛል። አሁን ያልካቸው ነገሮች ሁሉ ሌላ ሰው ጋር ደርሰው ለበቀል ከበቂ በላይ ያነሳሳ፣ ግን ጽናት ከበቀል በላይ ይቅርታ ታበዛለች እና ይቅርታ ባይናት እኔም መስሎ ነበር አለኪራ ንጹህ ናት ብዬ ነበር፣ ንጹህ አርጌ ልቤን የሰጠኋት ግን እሷ ደግሞ እንዳይታጠብ አድርጋ አቆሸሸችው ልቤን አለኪራ ሰላማዊትም ጽናት እኮ አፍቀረሃለች በደንብ እንዴት ከሷ ላይ ለምን ትቀየርባታለች ስትለው፣ እንዴ እንደዚህ አድርጋይ ምን ልሆን ትፈልጋላችሁ ለምን አንዳችሁ እንኳ አትረዱኝም አለ። ግን ኪራ በኋላ ስትጸጸት ማየት አልፈልግም አለችው፣ አትፍረድ አለችው ማለት ነው። ኪራም ኦፍ ብሎ ትንሽ ከተነፈሰ በኋላ ከሌሎቹ የተሻልሽነሽ ብዬ አንቺ ጋር ብመጣ አንቺ ያውነሽ አላት። ሰላምን ኧረ ተቀመጥ በእናትህ አታስደብረኝ። ልሄድበት ሲላት ትንሽ ቆይተ ትሄዳለ። ለመምጣትህ ለማንም አልናገርም ቁጭ በል አለችው ማለት ነው እባክ ቁጭበል ስትለው ድንገት እንግዲህ ጽናት ከች ትላለች እና እ ከዛ በኋላ ደግሞ ጽናት ከች ብላ ስታየው ደነገጠች እና ኪራ አይኔ ነው ወላ ሌላ ሰው ነው አለች ማለት ነው። አይ አይንሽ አይደለም ኪራ ነው ሲሏት እንግዲህ እቅፍ አደረገችው ግን እንደዚህ ስጨነቅ ሳስብ እያየሽኝ እንዴት አስቻልሽኝ አላት አሁን ጽናትን ትጠይቃታለህ ስትለው ነበር እሄዳለሁ እጠይቃታለሁ ከእሷ ጋር ግን የምናወራው ነገር የቀረን ነገር የለም ብሎ ነበር ኪራ እና በዚህ መካከል ነበር ሰኒዬ እንዴት ዋልሽ እያለኝ ስትገባ አይኗ ፍጥጥ ያለውና የደነገጠችው ሆኖም ግን ሰኒ እያወቀች የደበቀቻት ነበር የመሰላት እንዴት ጽናት እንዴት መጣሽ አለቻት ተፋጠጡ ሰኒ አይን አይደለም፣ አይደል ኪራ ነው አለች። ደንግጣ ሩጥ አቀፈችው። ኪራ ደህና ነህ? እንዴት ነህ? ግን ምን ሆነሃል? ያለችና ብትለውም ዝም ምን ያለ ግን ለምንድን ነው የጠፋህብኝ? ማስመሰልሽን አቆሚ ነበር ያላት እኔ በአንተ ጎዳይ እን እንደማላስመስል ታውቃለሁ። ከሄድክ ቀናት ጀምሮ አእምሮዬ እየሰራ አይደለም። ማለት ጽናት እባክሽ ለመረጋጋት ስሞክር ልቤን አትረብሽው አላት። አልገባኝም አለች ጽናት። አታፍሪም ግን አለክሩቤ አይንሽን በጨዋ ጥበሽ መተሽ ምን ሁነሽ ነው ምንሁን ረ፣ ተረጋጉ ወገን፣ እስኪ ቆይ ተረጋጉ፣ እና ቀስብ ከዚህ በኋላ ከጽናት ጋር አንድ ነገር ማወራው ነገር የለኝም፣ ወይ በያት፣ ወይን የልሂድላት ሲል ኪራ ተረጋጋ፣ ግድል ሰኒ እሱ እዚህ ቆይ እኔ እሄድለታለሁ፣ አለ ፅናት። አሁን እንደዚህ የምትባባሉት ጥሩ ነገር ነው፣ ቀለል አድርጉት እንጂ አለች ጓደኛ። በቃ እኔ ልሂድ ስትል፣ አይ እኔ ነኝ የሚሄደው ብሎ ኪራ ወርቆ ወቶ ሄደ ማለት ነው። ሰኒ ግን ይሄን ሁሉ ነገር የተጨነቅኩ እንዴት ነው ከአንቺ ጋር ይዘሽ ዝሚያሻራ፣ በእናትሽ እኔ አሁን ነው የመጣብኝ ድንገት፣ በፍጹም አይደለም እንዳሰብሽው አይደለም ማለቻት ሰላምም። ከዛ እቤት ሲሄድ ደግሞ ድንገት ሲገባ መራዊ ይታገኘውና እንትና ሀሴት ታገኘውና፣ እንዴ ለምንድን ነው የጠፋኸው? ስትሆን እንዴ፣ ለምን አንተ እኔ በጠፋህ አትፈልገኝም? እኔማ እፈልግሻለሁ ሀሴት አላት። እና ታዲያ ይህን ያክል ጨንቆች ነበር አላት። በጣም ተጨናንቀን ነበር አለች። ከዛ መራዊት መጣይና፣ ወይ አንተ ሰው ያስባላት ልምድ ክሩቤ ይቅርታ አስጨነቋቸው አይደለ? በጣም ነው የምታናደው አለ መራዊት። ለአንደኛችን እንኳ ሚስጥሩን አትናገርም ነበር አለችው። ማታ ማታ የተኛችው ቀን ቀን ነው። አለ ግን ደህና ነህ? አለች መራዊት ደህና ነኝ፣ ምንም ነገር አልሆንኩም። የጽሞና ጊዜ ስላስፈለገኝ ነው ከእናንተ የተጠፋው ሲሽ ገባና ሻወርስ፣ ጽናትም ምግብ እንድትሰራ ላድርጋት፣ አለች እና እሱም ሻወር ሊወስድ ገባ ማለት ነው። ጽናትም ምግብ ላዘጋጅ ታዘግ ወይ ኪራ፣ አለች መራዊት እና አሁን ዋናው በሰላም መምጣቱ ነው አለ ሀሴት። ው ለጾም ምግብ እንደምታዘጋጅ ንገራት ብላ ተነስታ መራዊት ወደ ኪችን ትሄዳለች። ከዛ እንግዲህ እሁለቱ ደግሞ እየተነታረኩ ነበረ፣ ማን ሄኖክና እሷ

ሰዓተ ምክንያት ስትለው ለጠላት ማናዝንም እያለ ሲል ግን፣ አሁን ሶሻል ሚዲያ ላይ ይለቅልሻለሁ፣ ስለ ፎቶ፣ ስለ ቪዲዮ ልቀቀው ስትለው፣ ያን ብቻ ሳይሆን ከክሩቤ ጋራ ጽናትን ምክንያታዊ የሆን ሾ መድኃኒት ስትሰጪ እና ፎቶግራፍ አንስቼሻለሁኝ እኔ ለፅናት ብቻ ስጨብልሽ ለሁለታችንም የሰጠሽን እያለ እኔ አሻንጉሊት እመስላለሁ እንዴ እያለ ስትል፣ ሁሉንም ታሪክ እንግዲህ መራዊት ተለጥፋ ስትሰማባቸው በጣም ነው የደነገጠችው ሀሴት። ከዛ በኋላ እንግዲህ የት አለ ብላ ፍለጋ ጽናት ወደ ክፍል ስትመጣ ሻወር ሊወስድ ወጣ ብሏል። ግን ልብስ የተወሰነ ልብስ እናቴ ክፍል አስቀምጭልኝ ብሎ ሻል አለቻት ሀሴት። ከዛ ሀሴት ወይኔል ቤቱን ጥሎ ሊሄድ እንዳይሆን ብቻ ለምንድን እሺ ያ እኔ እንዳረብሽሽ አንቺ እንደፈላጎት እንድተኝ ብሎኛል፣ አለቻል። ከዛ ጽናት መጣ። እሱ ጋር ስትቆምብኝ አየ። ጽናት አለ ክሩቤ እንዴት እንደከበርሽ አላት፣ ማለት ነው። ከዛ እሺ እንደፈለክ ብላ ጽናት ትመልሳ ወደ ነበረችበት ቦታ ትሄደ። ሀሴት ደግሞ ይሄን ወሬ መራዊ ስለሰማችባት፣ ክሩቤ ወደ ሳሎን ሄዶ ቁጭ እንዳለ ናሆሜ መጣ። ናሆሜም አንተ እንዴ በቃ በደላላ ካልሆነ አትገኝም ማለት ነው አለው እንዴት ነው አይቀርምም አለው ክሩቤ እንደዚህ ተስማምቶ እያየው ምን ያስጠይቃል አለችው አንተ ትቀልዳለህ አለ ክሩቤ እንዴት ነበር ያለን ህይወት በጣም ከባድ ነው በጣም ቆጆ ነበር አለው አውቆ ሊያናደው ኧረ እባክህ መራዊት እኮ ነግረኛል የመራዊት ብትባት ነግረኝ ኑሮ አለው ግን ምን አለችኝ መራዊት ምንም አላለችኝም አለው ይልቅሱ ይቆይና ምሩ ምን አደረጋት ነው ምሩን በአንተ መጥፋት ተበሳጭቼ ሁለቱንም አስቀየምኳቸው ምራዊት ምን አደረጋት ይሄ እኮ የእኔና የጽናት ጉዳይ ነው አለ በዛ ላይ ደግሞ በጣም ተናድጄ ተበሳጭቼ እናንተና እሷ ምን አጋጫችሁ አለው አሁን የታለች የእኔ አበባ ናፍቃኛለች እባክህ ጥራት ልበላት እና አፉ በላት ተኝታለች መሰል ጽናትን ልጥራት አለና ጽናት ጽናት ብሎ ዳዊት ይጣራል ማለት ነው። ከተጣራ ብቅ አለች። አለች ና መታል እንዴ? አለች ፈገግ አለች። መጥቻ አለው። መጣ የሚለኝ አጣሁ እንጂ ምዕራዊት የታለች? እኔ እንጃ፣ ስመጣ የለችም ቤት ሂዳ እንደሆነ አለችው። ከቤት እንዴ መጣው ተላልፈን ነው እንዴ? አለ እኔ እንጃ፣ ስወጣ ግን እዚህ ነበረች አለችው። እና መንገድ ላይ ተላልፋችሁን አለ ኪራ ከዛ ምናልባት ሊሆን ይችላል አለኪራም ማለት ነው እስኪ ሊደውልላት ብሎ ሲደውልላት ደግሞ ስልኳ በፍጹም አይነሳም ወይዘሮ ሀሴት እንግዲህ አግታታለች ማለት ነው ምኝታ ቤት ዘግታ አስራ እግሯን አስራ አፏን ለጉማታለች ለምን ያንን ፅናትንና ሄኖክን መድ መድኃኒት የሰጠችው ምስጢር ተደብቃ ስለሰማች ይህ ነገር ከወጣ ደግሞ ሙሉ ቤተሰቡ ሰላም ያጣል ክሩቤንም ጋራ ሆነ ከክሩቤ ያለ ቤተሰብ ጋር እንደምትቀያየም ስለአሰበችው ምግብ ይዛላ ገብታ አልጋ ላይ ቁጭ አድርጋ አፍሽን ከፍትሻለው ምግቡን ትበያለች፣ ለማንም ግን አትናገሪም ስትላት፣ ልክ አፏን ፕላስተሩ ላይ ስትፈታላት፣ አረ ድረሱልኝ እያለ ኡ ስትል መልሳ አሸገቻት ማለት ነው። ከዛ ጽናት ደግሞ መጣ። በሩን ስታንኳኳ ሀሴት ምን እያረግሽ ነው ነ ስትላት አይ መጣሁን ሻዋሮ ስጄ ነው፣ ልብስ እየቀየርኩ ነው ብላ ነው የቀየረችላት ሀሳቡን ለማንኛውም፣ ኔቶሎ ምሩዬ የኔ ቆጆ አንቺ ኮኔ እንደዚህ ላደርግሽ አልፈልግም፣ ግን ምን ላድርግ? አንዱን ስህተቴን ለመሸፈን ስል የራሴን ስህተትን እንዲሸፍኝ ልኝ ነው። አሁን አፍሽን ፈትቼልሽ ምግብ ትበያለሽ ስትላት አዎ፣ ብለቅስ ምንም ለማድረግ እንዳትሞክሪ ብላት ነበረ። ሆኖም ግን እሷ ተፈራግጣባት መልሳ አሽጋታለች ማለት ነው። እርዱ ስትላት ደግሞ አሁን ድጋሚ ነገሮችን ልታበላሽ ነው የምትጮይብ። ለኪራ ምንም ነገር እንዳትናገሪ እኔ ከአባቴ ጋር ያለውን ጉዳይ ጨርሼ እስከምመጣ እስከዛ ድረስ አንቺ ሄኖክም በጽናት ላይ እንደ ተስፋ አደርጋለሁ አለቻት እና ለማንም እንዳትናገሪ ስትላት ነው እንግዲህ ጽናት እያንኳኳችበት ምን ሆነች ነው የጮኽሹ? ብላ ጽናት ሐሴትን ስጠይቃት አይጣ ይቼ እኮ ነው አለቻት። በኋላ ስጨርስ ሻወር ወስጃለሁ፣ ምግብ እፈልጋለሁ። ምርት ትፈልጊው ካለ በኋላ ነይ ስትላት ነው እንግዲህ። መራዊትን ሳትሰማ ድምጿን ሄደች። ሐሴት እንግዲህ በዚህ መልኩ ቤት ውስጥ አሽ አለ ማለት ነው። ይህ ነገር ከታወቀባት ደግሞ ሀሴት ሁሉ ነገር በዳዊትም በኪራም ቱልቅን ነገር ታጣና ቤት ውስጥ ወታ እንድትል ትደረጋለች ማለት ነው። ስለዚህ ጽናት አሁን ጥሩ ቻንስ ተፈከፍቶላታል። በዚህ መካከል ላይ ጽናት ሀሴት ብር ብን ብላ ከሄደች ጽናትና ክሩቤ የሚጋቡበት ቀንና የሚገላለጹበት ነገር በጣም ጥሩ ነገር ይሆናል። በተለይ ኪራን እንደዚህ እንዲሆን ጽናትን መድኃኒት ማጠጣቷን ሲሰማ በቤተሰቡም ሁሉ ትጠላለች ማለት ነው። ስለዚህ ውድ ተመልካቾቼ የጽናት የዛሬው ተከታታይ ድራማ በዚህ ተጠናቋል። ቀጣይ ደግሞ በሌላ እስከምንገናኝ ላይክ ሸር እያደረጋችሁ ሰብስክራ እያደረጋችሁ አበረታቱኝ። መልካም ቀን ተመኘሁላችሁ።